ሱረቱል ማዑን አልማዑን ማለት ትናንሽ የተውሶ እቃዎች ናቸው። የተውሶ እቃ ምን ምን አለ ሲባል ሰው የሚዋዋሰው የሚበዳደረው፣ አይደለም የሚዋዋሰው ብርጭቆ፣ ማንኪያ፣ ድስት ይዋዋሳሉ። ሴቶቻችን ትልልቅ ድስት ሐጃ ሲኖር ማለት ነው። መጥረቢያ፣ ማጭድ፣ መቆፈሪያ መርፌ ወስፌ፣ እንዲህ እንዲህ ማነገሌ አለው። ሂድ እስኪ ከነገሌ ቤት መጥረቢያ አምጣ። አለ እኮ ቤት መጥረቢያ ሲባል የለኝም ይላል አንደኛው። በቃ ሂድና የእኛን አምጣ። እንዲህ ያሉ ያማይሰጥም የማይሰጥም ክፎች ናቸው እነኝህ። ስለዚህ እንዲህ ያሉ ክፉዎች ትናንሽ የተውሶ እቃዎችን የማያበድሩ ንፉግ የሆኑ ለጎረቤት የማይመቹ ጎርባጦች፣ እነኛ አይመቹም። እና እስቲ ምን ይላል ስለነኚህ አልማዑን? የካዲያን ባህሪ ስለሆነ ነው። አረአይት አየህን፣ አለዚ ዩከዚቡ ቢዲን፣ ያንን በግምገማው እለት በሒሳቡ ዕለት የሚያስተባብል የሆነውን ፈዛሊከ ለዚ የዱዑ ልየቲም ያንን ተንከባካቢ ወላጅ የሌለውን ልጅ ችግሮት በሩ ቢያንኳእኳ ወጥቶ ከበሩ የሚገፈትርን የዱዑ ወላ የሑድ የማያነሳሳ ዓላ ጣዓሚል ምስኪን ድሃን በማብላት ላይ የማያነሳሳ የሆነውን አለና

ትውልዶችም ተተኩ ከነቢያት በኋላ ፈሰውፈ የልቀውነ ገየን የጀሃነም ጉርጓድን እ ያገኙታል ይገናኙታል። በዛ አቀባበል ይደረግላቸዋል። ኢላ መን ታበ ብሏል። የተመለሰ የተጸጸተ ሲቀር። አሁንም ፈወይሉን ሊልሙሰሊን አለዚነሁም አን ሰላቲሂም ሳሁን፣ ከስግደቶቻቸው ዘንጊዎች የሆኑት ወዮላቸው። አለዚነ ሁም ዩራኡን እነኛ የሰገዱ እንደሆነ እንኳ ዩራኡን ለታይታ ለልታይ ባይነት የሚሰግዱና ዩራኡን ማለት ሰዎችን የሚያሳዩ የሆኑ ስግደታቸውን ሙናፍቆች ናቸው። ወየምነዑን ልማኡን ትናንሽ የተውሰው እቃዎችን ሰዎች ተውሰው ሊገለገሉባቸው ጉዳያቸውን ሊወጡባቸው የሚችሉትን ከዛ ሊመልሱላቸው ያንን እንኳን የሚከለክሉ ለጎረቤት ጎርባጣ የሆኑ ወዮላቸው እነሱን ይላል።